የቀድሞ የብሔራዊ መረጃ እና ደህንነት አገልግሎት ኃላፊ የነበሩት አቶ ጌታቸው አሰፋ የሚገኙበት ስብሰባ በመጪው ሐምሌ ወር በአሜሪካና አውሮፓ ሊካሄድ እንደሆነ ከምንጮቹ ተሰምቷል። ልጅ ኢያሱ ኮር የጎፍ ክለጦር ወረ ኢል ወረዳ ቁልቢ ታዳጊ ከተማና አካባቢ ላይ ታላቅ ጀብድ በመፈጸም ድልን ተጎናጸፈ። ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ባለፉት ሶስት ቀናት እያደረጉ ባለው ብርቱ ትንቅንቅና ተጋድሎ አመርቂ ድሎች እያስመዘገቡ ነው። የኬንያው ተቃውሞ የመፈንቅለ መንግስት ሙከራ እንደሆነ የአገር ውስጥ የጉዳይ ሚኒስቴር ተናገሩ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ባላችሁበት ሁሉ የዓለማችን መዳረሻዎች ሰላማችሁ ይብዛ እያልን የዕለቱ መረጃዎች ወደ እናንተ ይዘመጠናል ከመረጃዎቻችን ጋር አብራችሁን እየተከታተላችሁ ቆይያልን። መረጃዎችን ስተከታተሉ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ተደግፉን በትትና እንጠይቃለን። በቀጣይም ወደ ዝርዝር መረጃዎች እናልፋለን። የቀድሞ የብሔራዊ መረጃና ደህንነት አገልግሎት ኃላፊ የነበሩት አቶ ጌታቸው አሰፋ የሚገኙበት ስብሰባ በመጪው ሐምሌ ወር በአሜሪካና አውሮፓ ሊካሄድ እንደሆነ ከምንጮቹ ተሰምቷል። ስብሰባው የሚካሄደው እምዶ የተሰኘው በቅርቡ የህወሓትና የኤርትራ ፖለቲካ ኃይሎች የፈጠሩት ጥምረት እንደሆነ መረጃው ያሳያል። ስብሰባውም በመጪው ሐምሌ ወር በአሜሪካና በአውሮፓ የተለያዩ ከተሞች ካሄዳል ተብሏል። ከዚህም ቀደም በአቶ ደብረጽዮን የሚመራው የህወሓት ቡድንና የኤርትራ ወታደራዊና ፖለቲካዊ መሪዎች እንዲሁም የሚዲያ ባለሙያዎች በተጨማሪም የዲያስፖራ አባላት በተገኙበት ስብሰባ በኤርትራ ተደርጎ እንደነበር የሚያሳዩ የተለያዩ መረጃዎች ማውጣታቸው ይታወሳል። ወር የቀድሞ ብሔራዊ መረጃና ደህንነት አገልግሎት ኃላፊ የነበሩት አቶ ጌታቸው አሰፋም በስብሰባው ይገኙበታል ተብሎ የሚጠበቀው በአሜሪካና አውሮፓ ከተሞች ይካሄዳል የተባለው ስብሰባ በቅርቡ በኤርትራ ተደርጎ ነበር የተባለው ስብሰባ አካል እንደሆነ የደረሰው መረጃ ያሳያል። ስብሰባው በአሜሪካና አውሮፓ የሚኖረውን ዲያስፖራ ተሳታፊ ለማድረግም ያለመ ነው ተብሏል። ከዚሁ ጋር ተያይዞ በአቶ ጌታቸው ረዳ የሚመራው ከህወሓት የወጡ የፖለቲካና ወታደራዊ መሪዎች ቡድን ከአብይ አህመድ ጋር መስራት መጀመሩ የሚታወስ ሲሆን ሁኔታው የትግራይ ፖለቲካ በኢሳያስ አፈወርቂና አብይ አህመድ ጅ መውደቁን ይጠቁማል። በኢትዮጵያና ኤርትራ መካከል ከቅርብ ጊዜ ወዲህ የተፈጠረው መቃቀር ብዙ ሀገራዊና ቀጠናዊ ለውጦችን እያስከተለ ሲ የህዋትን ለሁለት መሰንጠቅን ተከትሎ የተፈጠሩ አጀንዳዎች ደግሞ የትግራይ ፖለቲካ ለአብይ አህመድና ኢሳያስ አፈወርቂ በአፍሪካ ቀንድ ቀጠናዊ ፖለቲካ የኃይል ሚዛን ፉክክር ምቹ ሜዳ እየሆነ የመጣ ይመስላል የአማራ ምስራቅ አማራ ቀጠና ምኒልክ ህዝብ ልጅ እያሱ ኮር የጎ ክፍለ ጦር ወረኢሉ ወረዳ ቁልቢ ታዳጊ ከተማና አካባቢው ላይ ታላቅ ጀብድ በመፈጸም ድል ተጎናጸፈ። ልጅያ ሱኮር የጎፍ ክፍለ ጦር በሚንቀሳቀስበት አካባቢ ጠንካራ ይዞታዎች ላይ ማጥቃት የመጣ የጠላት ኃይል ቁልቢ ታዳጊ ከተማና በዙሪያው በርካታ ጥምር ዙፋን ጠባቂ ሰራዊቱ ሙትና ቁስለኛ እንዲሁም ተማርኮ ወደ መጣበት ተመልሷል። በተጋድለው የጎፍ ክፍለጦር ስበር ሻለቃ በአርበኛ አበበ ደጀኔ የተመራች ዙፋን ጠባቂ ሰራዊቱን ሙትና ቁስለኛ እንዲሁም ምርኮ በማድረግ ጭምር ብትንትኑን ያወጣችሁ ሲሆን ግማሹ ወደ ለገሂዳ ወረዳ ከፊሉ ወደ ጉጉፍቱ የፈረጠጠ ሲሆን ንስሮቹ እየተከተሉ ለብልባውታል። በዛሬ ሁለት ከፍተኛ የማጥቃት እቅድ ባረመኔው አገዛዝ የማጥቃት ውጊያ የተከፈተባቸውና በመልሶ ማጥቃት ድል ያደረግንባቸው አካባቢዎችም አንደኛ በአማራ ፋኖ በጎጃም አንደኛ ክፍለ ጦር ኮሎኔል ታደሰ ሙልነ ብርጌድ ሳንጊ የተባለ ቦታ ላይ ባረመኔው አገዛዝ ላይ ሰብአዊና ቁሳዊ ኪሳራ ጋር አድርሷል። ሁለተኛ ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድ፣ ዮሐንስ አለማየሁ ብርጌድ፣ መዝገቡ አለልኝ ብርጌድ የአማራ ፋኖ በጎጃም ኮማንዶ ዩኒት ደጋዳሞት ብርጌድ፣ አበረ አዳሙ ሻለቃ ካረመኔው ጋር ሲፋለሙ የዋሉ ሲሆን ደጋዳሞት ደነቁ ላይ አስተሪዮ ዘማ አራጢ ዋሸራ ላይ በተደረገው እጊያ በአረመኔው አገዛዝ ላይ ከፍተኛ የሆነ ሰብአዊና ቁሳራዊ ቁሳራ አድርሰናል። ሶስተኛ ሶስተኛ ጎጃም አገው ምድር ክፍለ ጦር ጊዮን ብርጌድ፣ ኤፍሬም አጥናፉ ብርጌድ በ ጥላት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሰዋል። አራተኛ በአምስተኛ መንገሻ ቲከም ክፍለ ጦርም ገረመው ወንዳወክ ብርጌድ ባደረገው ማጥቃት ቋሪትን ለመያዝ የመጣውን አረመናዊ አገዛዝ በመቀጥቀጥ ገበዝ ማርያም ከተማን መቆጣጠር ተችሏል። በአጠቃላይ በአማራ ፋኖ በጎጃም ዘጠኝ ቦታዎች ላይ አውደ ውጊያ በማድረግ ጎጃምን ለመጨፍጨፍ የመጣው ሀይል ላይ ታላቅ ሀይልና የሞራል ስብራት አድርሰናል። በተመሳሳይ መረጃም የአማራ ፋኖ ብሔራዊ ሀይል የምስራቅ አማራ ቀጠና ምኒልክ እዝ ምስራቅ አማራ ኮር አንድ ሀውጃኑ ክፍለ ጦር ባለፉት ሶስት ቀናት እያደረጉ ባለው ብርቱ ትንቅንቅና ተጋድሎ አመርቂ ድሎች እያስመዘገቡ ነው። የፋኖን ጠንካራ ይዞታዎች ለማስለቀቅና ለመቆጣጠር አልሞ ያለ የሌለ ሀይሉን እየተጠቀመ ያለው የፋሽስቱ ብልጽግና ሰራዊት በራያ ቆቦ፣ ጮቢበር እና አማያ ዙሪያ ከሐውጃኖ ክፍለ ጦር የደረሰበት ጸረ ማጥቃት በርካታ ሰብአዊና ቁሳዊ ኪሳራ አድርሶበታል። በተጋድሎ ጠላት ሞርታሮች እዙ 23 ብረት ለበስና መድፍ የተጠቀሙበት አውደ ውጊያ ሶስተኛ ቀኑን ያገባደደ ሲሆን የክፍለ ጦሩ መካናይዝድ በወሰደው የአጸፋ እርምጃ በሞርታር አንድ ዲሽቃ ምድብተኛ ሰራዊት ሙሉ ለሙሉ ሙትና ቁስለኛ ሲሆን ዲሽቃውም ከጥቅም ውጭ ሆኗል። በተጨማሪም አማያ አዲስ ዓለም ላይ ሆኖ ያዋጋ የነበረው ለጊዜው ማረጉና ማንነቱ ያልታወቀው አመራርን ጨምሮ አስራ አንድ ሙትና ሌሎች ቁስለኛ ሆነዋል። ሞጣ ከተማ ላይ ከሌሊቱ አስር ሰዓት እስከ ረፋዱ አራት ሰዓት ከከተማው ከመሐል አደባባይ አየር ማረፊያ እና ላይ ማርያም አካባቢ መብረቆ ብርጌድ በሰራው ኦፕሬሽን በጠላት ላይ በከባድ ኪሳራ ማድረስና ኃይሉን ኃይሉን ማዛባት ተችሏል። ከዳንግላና ከአዲስ ቅዳም አቅጣጫ ወደ ፋግታ የመጣው ጠላት በተከፈተበት ከባድ የመልሶ ማጥቃት ኦፕሬሽን ፋግታ ከተማን በወገን ቁጥጥር ስር ማድረግ ተችሏል። ከወይን ውሃ ወደ ደጋ ዳሞት ደነቁ የመጣው የጠላት ኃይል በደጋ ዳሞት ነብሮች አይቀጡ ቅጣት ተቀጦ ወደ መጣበት ተመልሷል። ከአዴት በብራ ዳማ ወደ ዋሸራ ከባህር ዳር በብራዳማ ወደ ዋሸራ የመጣው ጠላት ከጧቱ 12 ሰዓት የጀመረው ውጊያ እንደቀጠለ ነው። በባህር ዳር ባዴት ወደ ዘማ እና አስተሪዮ የመጣው አረመኔው የአቢስ አህመድ ሰራዊት አስተሪዮ አሽመን ጉድር ሜዳ ቆንተር ላይ ጉድር ሜዳ ቆንተር ላይ ከንጋቱ 11 ጀምሮ በተከፈተበት ውጊያ በሚገባ ተስተናግዷል። በዚህ ቀጠና ከጎንደር ተነስቶ በልዩ የግዳጅ የተላከው ሰባ አራተኛ ክፍለ ጦር አስፋልት ላይ ያንጠባጠበውን አስከሬን እንኳ ማንሳት በማይችልበት ሁኔታ ስለተመታ ተጨማሪ ክፍለ ጦር ተልኮለት በመዋጋት ላይ ይገኛል። ከፍኖ ሰላም በገነት አቦ ወደ ቋሪት የተንቀሳቀሰው አረመኔው ሰራዊት የገረመው ወንዳወክን ብርጌድ ከበባ በመስጋት ቋሪትን ለቆ ወደ ፈረስ ቤት ቢፈረጥጥም ወይቢ ላይ ደጋ ቀዳሞቶች በከፈቱበት ደፈጣ እየተዋከበ ሲሆን የወገን ኃይል በመልሶ ማጥቃት ቋሪትን ሙሉ በሙሉ ተቆጣጥሮ ይገኛል። ሰከላ ዙሪያ ወደ ጣሊያ ልጃንበር አቅጣጫ ወደ አጃሊ እና ከበሳ መስመር በዙ ሀያ ሶስት የታገዘ ማጥቃት የጀመረው አረመኔው ሰራዊት የተለይ ጥበቃ ሰራተኞችን ጨምሮ ሁለት ንጹሐን በመግደል ወደ ግሻ አባይ ከተማ አፈግፍጓል። የሰሞኑን የአገዛዙ ዋነኛ ተልኮ የአርሶአደሩን የዘር ወቅት ማስተጓጎልና በቅርቡ የአረመኔው አገዛዝ ቁንጮ አብይ አህመድ በተለይ ጎጃም አካባቢ ጠንካራ ኦፕሬሽን እንዲደረግ ለወታደራዊ አመራሮች የሰጠውን ተልእኮ ለማስፈጸም ነው። ይሁን እንጂ በመከላከል እና በመልሶ ማጥቃት በተሰራ አስደናቂ ጀብድ የጠላትን እቅድ በማክሸፍ ላይ የሚገኘው ሰራዊታችን በሁሉም ቀጠና ላይ ካለው የፋኖ ሰራዊት ጋር በመተባበር አርሞኒያውን የአብይ አህመድ አገዛዝ ማንኮታኮቱን ይቀጥላል። በመጨረሻም ወደ ውጭ መረጃዎች ስናልፍ የኬንያ ተቃውሞ የመፈንቅለ መንግስት ሙከራ እንደሆነ የሀገር ውስጥ ጉዳይ ሚኒስተሩ ተናገሩ። የኬንያ የሀገር ውስጥ ጉዳይ ሚኒስተር ረቡዕ ሰኔ 18 2 2017 ዓ.ም በመላ ሀገሪቱ የተካሄደውን ተቃውሞ ሰላማዊ መስሎ የታየ የሽብር ተግባርና የመንግስት ለውጥ ለማድረግ የተደረገ ኢ ህገ መንግስታዊ ሙከራ ነው አሉ ሚኒስትሩ። ቢያንስ አስር ሰዎች በተገደሉበት ተቃውሞ ፖሊስ ከፍተኛ ኃይል ተጠቅሟል መባሉንም አስተባብለዋል። ኪፕቹምባ መርኩሜን የጸጥታ ተቋማት ከፍተኛ የሆነ ትንኮሳ ቢገጥማቸውም ላሳዩት አስደናቂ ትዕግስትና የተካሄደውን የመፈንቅለ መንግስት ሙከራ በማክሸፍ ላደረጉት እገዛ አመስግነዋል። ረቡዕ ዕለት በ የተካሄደው ተቃውሞ ከተገደሉት አስር ሰዎች በተጨማሪ 300 የፖሊስ አባላትን ጨምሮ ከመቶ በላይ ሰዎች ጉዳት እንደደረሰባቸው ሚኒስቴሩ ጨምረው ገልጸዋል። በሰላማዊ ተቃውሞ ስም የተካሄደው ጥቃቶች፣ ዘረፋዎች፣ ወስባዊ ጥቃቶች እንዲሁም ውድመት የተፈጸመበት ጭካኔ የተሞላበት ወንጀል እናወግዛለን ብለዋል ሚኒስቴሩ። ውድ የቻናላችን አድማጭ ተመልካቾቻችን ከመረጃዎችን ጋር አብራችሁ ስለቆያችሁ ከልብ እያመሰገንን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱና እንደግፉን እያለን አብራችሁን እስከዚህ ደቂቃ እስከዚህ ሰዓት ስለነበረን ቆይታ ከልብ እያመሰገንን ለእናንተም መልካም ጊዜ የተመኘንላችሁ መልካም ዕለተ ሰንበት።